የፍቅር ገዳም ነው፣ ያደለ ይሰውነት ያደለ ይሰውነት ናፍቆትን ሰንቀው የሚመነኑበት የፍቅር ገዳም ነው፣ ያደለ ይሰውነት ናፍቆትን ሰንቀው የሚመነኑበት

ሳይበሎም ያጠግ በእውነት አልማዝ ከንቁበናይ በእውነት ብዙ ዋጋ ያለሽ በእውነት ተሰቶሽ ሐሙና በእውነት ውድነት ያደለሽ በእውነት ውድነት ያደለሽ አይደረግም አይደረግም እንግልጹልንገርሽ ያንጀቴን እየሰሜት

ገላይ ብቻ እያምሮበት ደግሞ አይኔ ቢማት ካርማ ስር አይደረግም፣ አይደረግም። ባገር በምሩ ሸጋ ቢሞላ አይደረግም፣ ጋንቺ ማድላ አይደረግም፣ አይደረግም።

ዳዊት ምስጋናው ከልብ እናመሰግናለን። ግሩም ስራ ነበረ፣ በሁለተኛው ዙር ያቀረበው የተወዳጁን የማዲንጎ አፈወርቅን አይደረግምን። መልካም እድል ይሁንልህ። ዳኞቻችን፣ ወደ እናንተ መተናል። ዳዊት ምስጋናው የማዲንጎ አፈወርቅን አይደረግም የሚለውን ዜማ ነው ይዞ የመጣው። ምርጫህ በጣም ቆንጆ ምርጫ ነው። በደንብ ለመወዳደሪያ መሆን የሚችል ዜማ ነው ያመጣው። አሁን ደግሜ የምናገረው ነገር ይሄን በጣም ቆንጆ ጉልበት ያለው ድምጽ አለህ። ትልቅ ሬንጅ አለህ። ክፍት ነው ጉሮሮህ በደንብ መስፈን ትችላለህ። ግን በጣም ስራ ይጠብቃል። ስራ የሚጠብቅህ ምን ላይ ነው? በስነ ስርዓት ከቅኝቱ ጋር ተዋህዶ መስራት። ቅኝቱን ራሱን አይደለም፣ በቃ አጠገብ አጠገቡ ነው የምትዘፍነው። እና በደንብ ከሙዚቃው ጋር ልክክ ስላላለ ሌላ ባዕድ ነገር ነው የሚመስለው በቃ ልብ ውስጥ የሆነ ቅር የሚል ስሜት ነው የሚፈጥረው እዚህ ጋር ሲሰማ። ስለዚህ በጣም ስራ ይጠብቃል። ቅኝት አሪፍ ካልሆነ፣ ሪትም ጥሩ ብትሆን፣ ጉልበትና ቆንጆ ድምጽ ቢኖርህ፣ ብዙ ነገርን መግለጽ ብትችል፣ ቅኝቱ በደንብ ካልተሰማ የዜማውንም ውበትና መንፈስ ማስተላለፍ አትችልም። ና በጣም በጣም ቅኝት ላይ እንድትሰራ ነው የምመክርህ። መልካም እድል። እሺ ዳዊት፣ አሁንም እኔ እንደሚሰማኝ የአንተ ጉሮሮ ዜማዎችን ቀጥ ቀጥ አድርጎ የሚጫወት ጉሮሮ ነው ያለ እና፣ ያንተ ደግሞ የዜማ ምርጫዎች በጣም የሚቀለጹ ማዲንጎ፣ እንደምታውቀው በጣም ቀላጭ፣ በጣም አቅም ያለው ድምፃዊ። ስለዚህ ለምንድን ነው እንደዚህ በቃ ተሰቃየህ አንተ? ምክንያቱም አንተ የምትወደውን ዘፈን ብቻ ነው የምታስበው ለአንተ ጉሮሮ የሚመቸውን አይደለም ምርጫ የምታደርገው ምናልባት ቅድም ብሩኬ እንትን እንዳለው በቃ እኔም ዘፈን መምረጥ ነው የቀረኝ። ምክንያቱም ድምፅ ቀጥ ቀጥ ያለ ነው፣ በቃ መስፈን እንደዚህ አይነት ስታይላላችሁን ዘፈኖች ብዘፍናቸው ይሻላል። ስለዚህ ዘፈኑ ሙሉን ስሰማው በቃ ለአንተ ጉሮሮ የማይመች ነው እና ዘፈኖቹ ብዙ ቅላጮዎችን ድሮፕ አድርገዋል ማለት ነው። ሌላው ውበት ላይ ውበት ላይ መጨረቅ አለበት እሱ ላይም ምንም አይነት ዳይናሚክስ የሌለውን ነገር በቃ አይደረግም፣ አይደረግም። በቃ ኖርማሊ ዘፈን እንደምዛፍ ነው ዋነኛው። ሌላው ደግሞ ዜማና ግጥሙን ካራክተር ማግኘት። ብዙ ጊዜ በጣም አቅም ያላቸው ድምፃያኖች ዘፈን ስለሆነ ብቻ ብድግ አድርገ ዝም ብለ የምትሰፍነው ነገር አይደለም፣ ዝም ብሎ አይቀርብም እና እንተ ላይ ምንም ነገር አላየው። በቃ ቀጥ ያለ አዝንሃል፣ ፊትም ሁሉ ምናምናል። ዘፈን ደግሞ ትንሽ ኢንተርቴን ሲያደርግ ሪላክስ ማድረግ አለበት እና እንደዚህ አይነት ነገር ነው የተሰማኝ። ድምጽ ብቻ ስላለህ ድምጽ ቦታውን ማግኘት አለበት። ሌላው ካራክተር ቅድም እንዳልኩ ዘፈን ስለሆነ ብድግ እየተደረገ ዝም ብሎ አይዘፈንም፣ አይቀርብም። ስለዚህ ይሄ ነገር በደንብ ሊታሰበት ይገባል። መልካም እድል ዳዊት። ብዙ ሀሳብ ተነስቷል እንዳልደጋግም፣ እኔ ምንድነው ማየው ነገር አንተ ሙዚቃን የመረዳት ችግር የለብህ። ኦልሬዲ ከባንዱ ጋር በደንብ ቀጥ አድርገህ የዘፈንክ ነው መግባት መውጣት ሪትሚካል የሆነ ነገር ላይ ምናምንም ችግር የለብህም። ግን ምንድነው በቃ ጆሮ በደንብ መሰልጠን አለበት፣ በደንብ ትሬን ማድረግ አለበት ጆሮህን እና ከእያንዳንዱ ኖቶች ጋር በቃ ቅኝት ውስጥ ልክክ ብሎ መስፈን መቻል ና ዋናውና የመጀመሪያውም የመጨረሻውም ትልቁ ፕሮብለም ከቅኝት ጋር የተያያዘ ነው። ሌላ ብዙ ችግር የለብህም። ግን እሱ ደግሞ መሰረታዊ ነው። እሱ ሳይስተካከል ስለሌላ ስለምንም ነገር ማውራት አንችልም። ሶ በተፈጥሮ ያለህ ድምፅ በጣም ውብ ነው፣ ቆንጆ ነገር ነው። ግን እሱን እንዴት መጠቀም አለብኝ የሚለው ነገር ላይ ነው አንተ በደንብ መስራት ያለብህ። ይህ ነገር ማሰብ በቃ ትሬኒንግ ማድረግ ነው። የማዳመጥ ትሬኒንግ በደንብ ጆሮህን ከቅኝት ጋር በተያያዘ። ከዛ ውጭ ግን የሚስማማህን የዜማ ምርጫ፣ አሁን አማኒ ካነሳው ነገር ጋር በደንብ በመቶ በመቶ ነው የሚስማማው። ስለወደድካቸው ወይ ሰው ስለሚወዳቸው ምናምን ሆን የለበትም አንተ ላይ ማማር ነው ያለበት በአንተ አቅም ልክ አንተን በደንብ የሚገልጽ ነገር ነው መሆን ያለበት። እና የዜማ ምርጫ ላይም እንደዛ መጨነቅ ያስፈልጋል። ግን ማሰብ ያለብህ ዳዊት፣ ያሉብህ ችግሮች በሙሉ በልምምድ የሚፈቱ ናቸው። አሁን አንተ ኮች ብቻ መደረግ ያለብህ፣ ከዛ ውጪ ሁሉ ነገር ልክ ይመጣል።